እንግዲህ ከሶስት ቀን በፊት በሰራሁት ቪዲዮ ብዙ ኮሜንት ተጽፎልኛል፣ በውስጥ ማለት ነው። ለዛ እንግዲህ መልስ ልሰጥ መጥቻለሁ ማለት ነው። ኮሜንቱንም እንግዲህ የአንድኛይቱ ደግሞ ከብዙዎቻችን ኮሜንት ስለሚበለጥ ነው ያወጣሁት። እንግዲህ በዚያው አጋጣሚ ካየሽው እህቴ ይቅርታ፣ ያው ለማስተማሪያ ክፍል እና በውስጥ ኮሜንት እየተጻፈልኝ ምናምን፣ እንደዚህ ብዙም አንድ አንድ ሰዎች ስለማያምኑ ለዛ ነው ማለት ነው። እንግዲህ እንደምታዩት የእህታችን ኮሜንት በአላህ መልሽልኝ ነው የሚለው ኮሜንቱ። ዛሬ መልስ ልሰጥ ነው ማለት ነው። ስለ ከሙን አጠቃቀም ነው ኮሜንቱም የተጻፈልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች እንዲሁም ክርስቲያኑ ወገኖች ሰላም ሰላም ብያለሁ። ሁላችሁም ሰላማችሁ በያላችሁበት ብዝት ትረፍ ይበልልኝ። እንግዲህ ከሶስት ቀን በፊት በሰራሁት ቪዲዮ ብዙ ኮሜንት ተጽፎልኛል ማለት ነው። ብዙዎቻችሁ ደግሞ በውስጥ ኮሜንት ተጻፈልኝ ስል የሆነ እየሰከስኩ ነው የመሰላችሁና ና እንግዲህ እንደምታዩት እህታችን በአላህ መልሽልኝ ነው የሚለው በውስጥ ማለት ነው የጻፈችልኝ ስለ ከሙን ወይንም ቦርጭ እንዴት ማጥፋት እንዳያለብንና ያጠፋ ላያጠፋን በሚለው ነው እንግዲህ የተጻፈው ገብታችሁ ማየት ትችላላችሁ፣ ከፈለጋችሁ ማለት ነው። የምር እና የክሙን አጠቃቀም ብዙ ጥቅም አለው። አንደኛ ቦርጭ ብቻ ሳይሆን የሚያጠፋው፣ በሆዲያችን ያለ ሀሲድ ነገር ወይንም የሆነ ተባይ ካለን በጣም ያጠፋል። ወላሂ ነው የምላችሁ፣ እመኑን፣ ሞክሩት። በአስራ አምስት ቀን ውስጥ ኪሏችሁን መጀመሪያ ተለክታችሁ ከዛም በኋላ መጠቀም ከጀመራችሁ በኋላ ስንት ቀን እንዲሆናችሁ በስንት ቀን ስንት ኪሎ እንዲቀነሳችሁ እዩት ማለት ነው። ለቦርጭ ብቻ አይደለም ለጤናም በጣም ጠቃሚ ነው ማለት ነው። ምክንያቱም አታክልት ወይም ፍራፍሬ ስለሆነ ከሙን በጣም ይጠቅማል። ስለዚህ ዛሬ ምንድነው ቪዲዮን ሳላስረዝም ውዷ እህቴ በአላህ ስራሽ ነው ኮሜንቱን ያወጣሁት። በመጀመሪያ ይቅርታም ብያለሁ ምክንያቱም አንቺም ያው ችግሮች ሊሆን ይችላል ወይንም የሚጠቅማ ላይ ጠቅም የሚለውን ሊሆን ስለሚችል ስለዚህ ችግር የለውም። አሁን ከሙን መጀመሪያ ከቻልሽ ጧትና ማታ ካልቻልሽ ማታ ማታ ለምሳሌ ምግብ እንዴ ተናገርኩት ጣፋጭ እያበዛችሁ ሳይሆን ጣፋጭ ቀንሳችሁ ቀን ላይ ምሳችሁን ግጥም አርጋችሁ ብሉ ግን እራት ላይ የሆነ ቀለል አድርጋችሁ በደንብ ሆዳችሁ እስከሚሟላ ሳይሆን ቀለል አድርጋችሁ ተጠቀሙት። እንደነገርኳችሁ በትልቁ ማንኪያ ከሆነ የሾርባ ግማሽ፣ በትንሹ ከሆነ አንዲ ማለት ነው፣ በስኳሩ ማንኪያ ማለት ነው። እንደዛ እያደረጋችሁ ዳፊ ውሃ ወይም ሞቅ ያለ ውሃ ጎረሯችሁን እንደሞ ተቃጥላችሁ ዚድ ያቃጠልሽ ምን እንዲያትሉኝ ተናገራለሁ። እንደዛ አድርጋችሁ አንዳንድ ብርጭቆ ተጠቀሙት ማለት ነው። ግን ግን በዚህው አጋጣሚ መጀመሪያ ኪሎዋችሁን ተመዝናችሁ ከዛ ስንት ኪሎ እንዲሆናችሁ፣ ስንት ኪሎ እንዲቀንሳችሁ ማወቅ አለባችሁ ማለት ነው። ምክንያቱም ይጠቅማል አይጠቅምም የሚለውን በመቀጠል ሆዲያችን ያለ ትላትል ነገር ወይንም በቃ ሆዲያችንን የሚያመን ምግብ ስንበላ ልቀበለን ለሚለው በጣም ጠቃሚ ነው። ካሙን በዶክተር ራሱ ይነገራል ወይንም አለው ማለት ነው። አንዳንዶቻችሁ ቲክቶክ ላይ የሚያየው ነበረ ሎሚ ወይንም ላይሞን እየጨመቃችሁ ትጨምሩበታላችሁ ሎሚ ምንገራችሁ ዴም ይመጣል እንጂ ኪሎ አይቀንስም። ይሄን ወቁ። የሰው ልጅ ደግሞ ዴሞ ሳይሆን የኛ ስጋችንና አንዳንዶቻችን ስጋችን ይከብዳል። ምንም ሳይኖረና አጥንታችን ከባድ ነው። ዴሞ ስጋችንና በጣም ትልቅ ግብድ ያሆናል። ምንም ወፍ ይሆናል በጣም ደግሞ ስጋችነን ወፍሮ ኪሎ የሚመጣል። ስለዚህ ይህ ሁሉም ይለያያላችሁ ነው። እርግጠኛ ነኝ በህይወት አጋጣሚ ውድ ውሃቴ ካየሹ በጣም ይቀንሳል። ቦርጭ ብቻ ሳይሆን የሚያጠፋው መድኃኒትም ነው። ሲቀጥል ደግሞ በዚህ በሽንጣችን ነው ቁጥጥር ያለው ሞባይል ሽንጥ ያ ይጠፋል። የምር ልብሳችሁ የጠበባችሁ ልካችሁ ነው የሚሆነው። ይህንን ሞክሩት ከዛ ሀሳብ አስተያየታችሁን ልክ እንደ እህታችን በአላህ ሳይሆን ያው መልሽ ይበሉኝ፣ እኔ እመልሳለሁኝ። ያው በአላህ የሚባልበት ወይንም ወላሂ የሚባልበት ቦታ ስላለው በርግጥ እረዳሻለሁ። አንቺም ያው ፈልገሽው ስለሆነ ሊሆን ይችላል እና ወይንም አመልስልኝም ብለሽ ይሆናል። ስለዘገየሁኝ በጣም ይቅርታ። እንግዲህ ምክንያቱም ተቃላችሁ መድያም ቤት ስንሆን አንዱን አንዱን እንትን ስለምንል ማለት ነው ስለምንሰራ ለዛ ነው ወላሄ። ትናንት ራሷ አቀጀ ነበር ምግብ ሰርቺ የምግቡን ሼር አደረኩት ማለት ነው። እና ዛሬ እንግዲህ የህታችንን ጥያቄ ልመልስ ጉራ ብያለሁ። ሁላችሁም የምፈልጉት ማለት የምትጠይቁት ነገር ካላችሁ ኮሜንት ላይ አስቀምጡኝ በአስቀምጡልኝ በታማኝነት እመልሳለሁ። ግን እናንተ ላይክ ሸር፣ ሰብስክራይብ እያረጋችሁ አዲስ የሆናችሁ አበረታቱኝ። ቤተሰቦች ደግሞ በላይክ በሸር አበረታቱኝ። እንግዲህ እና ከሙን በጣም ጠቃሚ ነው። እርግጠኛ ነኝ ከኔ ከሰራሁት ቪዲዮ ወይም ስለ ከሙን አጠቃቀም ስለ በነገርኳችሁ መሰረት እናንተም ተጠቅማችሁ ኮሜንት ላይ መጠታችሁ እንደምታመሰግኑ ባለሙሉ ተስፋ ነኝ። የምር እመኑኝ ግን ጣፋጭ ነገር እባካችሁን አርቁ። ጣፋጭ ነገር አንደኛ በሆዳችን የሆነ ተላተል ነገር ይይዛል፣ ሁለተኛ ደግሞ ያው ውፍረት ነው የሚያመጣው። ምንም ውፍረት ደግሞ ሲበዛ በነገራችን ላይ ድካምና ሸክም ነው። ምንም ጥቅም የለውም። ስለዚህ በጣም እኔ ቀጣው ነው ሳይሆን ሴት ልጅ 50 ኪሎ 55 ኪሎ እስከ ስልሳ ኪሎ በጣም ምርጥ ጂስም ምርጥ አቋም ነው የሚኖራት ማለት ነው እንግዲህ እንደኛ 45 ኪሎ እንሆናል ካላችሁ፣ ታደሉት አፍ እንጂ አይታገሉትም። እኛም ደግሞ ጣጥተን በልተን ሳይሆን ማነው፣ ሳንበላ ሳንጠጣ ሳይሆን እየበላን እየጠጣን ነው ወደዚች ምድር ስንመጣ ጭቃችን በቀጭኑ ስለሆነ ምንም ማድረግ አይቻልም። ስለዚህ አንዳንዱ ጅስማችን ደግሞ እየወፈራል። ሳንበላ የምንወፍራ፣ ስንበላ የምንከሳ፣ የሁሉም ጅስም አንድ አይደለም ማለት ነው። ስለዚህ የዛሬው እንግዲህ ቪዲዮ በእህታችን መልስ ለመስጠት ነበረ ጎራ ያልኩት። በመልስም ደግሞ እህታችን ደስተኛ እንደምትሆኒ ባለ ሙሉ ተስፋ ነኝ። ሞክሪው። ኪሎሽ መጀመሪያ ተመዘኒው፣ አሁንም በድጋሚ ከዛ ከ15 ቀን በኋላ ተመዘኒ፣ ስንት ኪሎ እንደቀነሽ በቀላሉ በወር ውስጥ 5-6 ኪሎ ትቀንሻለሽ። ይህንን ግን የምታደርጊው ያገኘሽው ተጠቅመሽ ሳይሆን እራት ላይ በከፊፉ ያኔ ሩዝም በላሽ ምንም በላሽ፣ ግን በደንብ ሆዲሽ እስከሚሞላ ሳይሆን ገመት አድርገሽ ትተዋለሽ ማለት ነው። ምሳሌ ግን የፈለግሽን ሆዲሽ እስከሚሞላ ዲብ እናርገሽ መብራት አለብሽ። ማታ ልንተኛ ስንሆን ምግብ ስናበዛ አብሮን ስለሚተኛ ቦርጭ እንጂ ይስማ አይሆንም። ስለዚህ ከዛ ከበላሽ በኋላ እንግዲህ ልተኛ አንድ ሰዓት ቀድር ሲቀርሽ ከሞንሽን በኩባያሽ አድርገሽ ለ ካርገሽ ላይ አሽበይ ከአንድ ሰዓት በኋላ በዛፊው ውሃ ማለት ነው። እንቅልፍ ደግሞ በጣም ነው የሚወስደው። እንቅልፍም በህይወት አጋጣሚ ቢያላችሁ እንቅልፍ ያስወስዳል እንቅልፍ አይከለክልም ለማለት ነው። ቪዲዮውን አላብዛባችሁ። ተወዱታላችሁ ብዬ አስባለሁ። በድጋሚ ሆንም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በኮሜንታችሁ እኔ ለመመለስ ዝግጁ ነኝ። የምጠየቁትን ጥያቄ የፈለጋችሁትን መኮመት ትችላላችሁ። ነገዲ ነጌቲቭ ሳይሆን ጥሩ ኮሜንት አስቀምጡልኝ። ሰምታችኋል። ሁላችሁንም ያመሰግናለሁ። ላይክ ሸር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ ከጎኔ ስለምትሆኑ በጣም አመሰግናለሁ። ቀጣይ ቪዲዮ እስከምመለስላችሁ ሰላም ሆኑልኝ፣ ሰላም ቆዩልኝ። እንግዲህ የዛሬው ስላህታችን ነው። አመሰግናለሁ። ባይ ባይ ሀባይ